ስሜ ዘላለምሽት ይባላለሁ። ከቃቂ ቃሊት ከተማን የመጣሁትና የጸሎት ቤት ገብቼ ነበረና እግዚአብሔር ያረገልኝ ነገር ማለት ሁለት ክስ ነበረብኝ። አንድ በመስሪያ ቤት፣ አንድ በቤት በመሬት ይዞታ ላይ ነበርና የእግዚአብሔር ሰው ቃል አውጥቶልኝ የወሰንሽ ቃል አይተከልም፣ ድሉ ያንቺ ነው፣ ከፍርድ ቤት ማህተብ ተመትቶ ይሰጥሻል አለኝ። ከዛ በኋላ ከስድስት ወር በላይ ነበረ ሳለቅሴ ነበረው። በእውነት ነው እምላችሁ ሁለት ክስ ከባድ ነው። ልጆቼ ትምህርት ቤት አቁመው በጣም በብዙ መከራ ውስጥ ነበረ ያለፍኩትና አንደኛው ክስ በይዞታ ነበረ እና ቦታ ገፍቶ ለመግባት የሚለው ግለሰብ የገዛው በሱ ተከሰስኩኝ ቤተሰቦቼ ውክልና ሰጥተውኝ ከዛ ሱ በፍርድ ቤት ተወስኖ የውሳኔ ደብዳቤ ወሰድኩት። እውነት ነው ምላችሁ፣ እንባይ መቆሚያ የለውም ነበረ። ለምኜ ነው አላልቅስ፣ በቃ እግዚአብሔር ዛሬም አላልቅስ። ግን የኔ ማንነት አንተ ታቀዋለ። እኔ የሌባ ከለላና ጫካ መሆን አልችልም። ሁሉን የምታደርግ እግዚአብሔር፣ የልቤን መሻት የምትፈልግ አንተ ዳኘኝ። ከጠበቃ ጋር ዳኛ ፊት መቆም በጣም የእውነት ከባድ ነው። እኔ እንትን አንቀጽ አላቅም፣ ገጽ አላቅም፣ ምን ብዬ ነው የማወራው? እና በሱ እግዚአብሔር ጣልቃ ገባና ፈረደልኝ። ክብር ለሱ ይሁን። ሃሌሉያ ሃሌሉያ። ይሄ የፍርድ ቤት ውሳኔ የተወሰነልኝ ነው፣ የመሬቱ ማለት ነው። የእውነት ዳኛ ከሰማይ አለ፣ የምድር ከንቱ ነው። የእውነት ነው እምላችሁ፣ እግዚአብሔር ይሄን አድርጎልኝና አድርጎልኛልና፣ የእውነት እዚህ ጋር መቆም በጣም ያስፈራል። ክብር ለሱ ይሁን፣ አመስግኑልኝ እንደገና። ሃሌሉያ። ስሜ አበራ እባላለሁ። ከዚሁ ከአዲስ አበባ ነው የመጣሁት። ክብር ለኢየሱስ ይሁን። ለኔ የተደረገልኝ ነገር ብዙ ነገር ተደርጓል። ከዚህ ዘይት ዘርዘርቼ ተቀብዬ ነበርና አጋጣሚ ጓደኛዬና የጓደኛዬ ባለቤት ክፍለ ሀገር ሄዶ አጋጣሚ ምግብ ቤት ከፍቶ ነበር፣ ሆሳና እዛ። እኔም ቤተሰብ ጥያቄ ሄጄ ነበርና፣ አይ ምግብ ቤት ከፍተናል እኮ ለምን ምሳን ጋብዘው ምናምን ሲሉ ሄጄ ነበር። አጋጣሚ ዘይት ይዤ ነበርና መክሰስ አካባቢ ቅዳሜ መክሰስ በልቼ ልወጣ ስል አመስግኘ እንዳልወጣ ምን እንደሆነ ከበደኝ። ከዛ አይ ይሄ ቤት እንግዲህ በኢየሱስም የተከፈተ ከሆነ ብዬ ዘይቱን በአራቱ መቅጣጫ ረጭቼ ወጣሁ። ወጥቼ ወደ ራሴ ቤተሰብ ጋር ሄድኩኝ። ሄጄ ሳልደርስ ደወሉኝ። በአምስት ደቂቃ ለውጥ አራ ከግራቅ ወጥቶ እባቡ ወደ ቀኝ መሻገር እኮ አልቻለም አሉ ምንድን ነው አልኳቸው። አይ ሲፈራ ገጥንም ደርሼ ገደልኩት ብሎ እንትን ስለው ሁለተኛ ያቀመትን ስናይ ተገሎ ተሰቅሏል። እዚህ ቤት እንግዲህ በውሃም በዘይትም በተለያየ ነገር እግዚአብሔር እንደሚሰራ ያረጋግጠናል ማለት ነው። አመሰግናለሁ። አይ ከዚህ በፊት ምግብ ቤት ነበር። ከዚህ በፊት ያቋረጠ ሰውዬ ከስሮ ነው ሲያቋርጥ። ጓደኛና እና ባለቤቱ ሄዶ ጀምረዋሉ። ያው ጸልዮነ ጀምሩት አይ ምግብ ቤት ጀምረናል አሉ። እኔ ያው እንግዲህ ባክግራውንዱም ብዙ እንትን አልልም። አጠገቡ ሆቴል ነበር፣ አከራዮቹም ደግሞ ብዙ ምቹ ሰዎች አልነበሩ። አጋጣሚ ባኔር ሰቅለኝ ነበር እዚያን ዕለት ምግብ ቤት ሜኖን። ከዛ በኋላ ነው ዘርእች ሲወጣ እባብ ሞተ። እግዚአብሔር ይመስገን፣ አመስግኑ። ስሜ ጽዮን ተስፋ ይባላል። የመጣሁት ከባሌ ሮቤ ነው። እግዚአብሔር እዚህ መጥቻ አይደለም እና እግዚአብሔር ቦታ አይገድበውም፣ ርቀት አይገድበውም። እስቲ ለዚህ ጌታ ከባድ ጭብጨባ እልል። እና ጎሮቤት ሄጄ ነበረ እዛ ባለውበት ሰፈር እዛ፣ ነቢዩ ሄኖክ እያወጀ ነበረ የዘገየ ነገር አሁን መፍጠን ይጀምራል፣ አሁን ጠራውት እያለ ያውጅ ነበረ። ከዛም በጣም በቃ አሜን አልኩኝ። ይሄ የኔ ነገር መሆን አለበት ብዬ ያለውበትን ስፍራ እንኳን እንትን አላልኩም። አሜን ብዬ እየወሰድኩ ነበር እና የሆነ የተያያዘ ብር ነበር ገጠር ላይ። አሜን ብዬ ወሰድኩ። አርብ ነው ቀኑ። ቅዳሜ ደወሉልኝ፣ ነይ በቃ እፈልግሻለን ነይ ለዛ ነገር ብለው ደወሉልኝ። ብዙም እርግጠኛ አልሆንኩም፣ ግን እየፈራሁ ነው የሄድኩት። ከዛ እሁድ ጠዋት ይሁን አለ ሆነ ብዬ ፈርሜ ሄድኩኝ። ከዛ ብሩም ተለቀቀ። እግዚአብሔርን አመዝግኑ ማለት የምፈልገው እኔ ከዚህ የበለጠ ምስክርነት ይዤ እንደመጣም ናለው በሚቀጥለው። ምክንያቱም እዚህ ቤት ያለው ቅባት በጣም ከባድ ነው። በእውነት እኔ መጥቻ ያላቅም ግን በቲቪ ነው የምከታተለው። እና ከሄኖክ ጋር ያለው አምላክ ትልቅ ነው፣ ሁሉን ነገር ማድረግ ይችላል። እና በቤታችሁ ሆናችሁ የምትጨነቁ ብዙ ነገር ያለባችሁ እዚህ ቤት ኑ። እዚህ ቤት ፈውስ አለ፣ በረከት አለ፣ ቅባት አለ። አሜን፣ ኢየሱስ ጌታ ነው። ስሜ ሊኒ ፋንቱ ይባላል። የመጣሁት ከሽሮ ሜዳ ነው። የሆነልኝ ነገር ከልጅነት ጀምሮ የጎይተር በሽታ እንትን ነበርኩኝ፣ ህመምተኛ ነበርኩኝ። እና 2013 ና 2014 ሐኪም ቤት ሄጄ ሆስፒታል ላይ ሕክምና ጀምሬ ነበረ እና መድኃኒትም ፒቲዩ የሚባል መድኃኒት እየወሰድኩኝ ነበረ። እና በጣም መድኃኒት ሲወስድ ማለት ነው በጣም ሄርትሬቴ በጣም ነበረ የሚጨምረው መድሃኒቱ ማለት ነው። እና መሀል መንገድ ላይ የሆነ ቀን በጣም ሲጨምርብኝ አቁምኩት ማለት ነው። እና የሚከታተለኝ ዶክተር ጋ ሲሄድ አይ እንዳታቋርጪው አለኝ። ከዛ በኋላ እኔ እሱ ጋ አልሄድኩኝም፣ ታኩት አቋረጥኩት። ከዛ በኋላ 2016 ላይ እዚህ መጥቼ ነበረ፣ እዛ ጋር ነበረ ቁጭ ያልኩት። ከዛ ፕሮፌት ሄኖክ አንገታችሁ ላይ ያለ እብጠት እጃችሁን ጭናችሁ ጸሉ እያለ ነበረ። ከዛ በኋላ እኔም አንገቴን ይዤ ዝም ብዬ ነው ግን ያዝኩት፣ ጸልይ ጸልዬ ወደ ቤት ሄድኩኝ ማለት ነው። ከዛ በኋላ በስራ ቦታዬ ላይ በጣም የባህሪ ለውጥ ነበረብኝ። እንዲሁ ከመሬት ተነስቼ ነበረ እንትምለው የምጣላው ከሰው ጋር ማለት ነው ከዛ በኋላ አንቺ ምን ሆነሽ ነው? አንቺ ልጅ፣ ለምንድን ነው ግን ይሄ ነገር? እስቲ አሰሪ ምናምን ነገር አሉኝ ጓደኞች። ከዛ አርሾ ሂጅ አሰራሁኝ። ከዛ በኋላ ውጤቱ ኖርማል ነው። እሺ፣ ያ ማለት እነዚህ ውጤቶች ለምሳሌ ቲፎርት ስሪ እና ታይሮይድ ቲኤስኤች የሚባለው ውጤት የኔ ቲስሪ ነበር የጨመረው ማለት ነው እና ውጤቱ አሁን ለምሳሌ ቲፎር የሚባለው አንድ ነጥብ 28 ነው ሪፍራንሱ 0 ፖይንት 93 እስከ 1 ነጥብ 7 ነው ኖርማል ነው አንድ ነጥብ 28 ስለሆነ ማለት ነው ቲስሪ ደግሞ 3 ነጥብ 31 ነው ውጤቴ ሪፍራንሱ ደግሞ ከሁለት እስከ አራት ነጥብ አራት ድረስ ኖርማል ነው ቲኤስኤች የሚባለው ደግሞ ዜሮ ፖይንት ፋይቭ ነው ኖርማሉ ደግሞ ከዜሮ ነጥብ ሁለት እስከ አራት ነጥብ ሁለት ነው። ይሄ ነፃ ነው ማለት ነው እና እና ከዛ በኋላ የምሰራበት ቦታ እጣ ደርሶኝ ወደ ሌላ ክፍል ሄድኩኝ ማለት ነው። ከዛ ደርሶኝ እዛ እየሰራውኝ እያለ ጓደኞቼ ወደ እኔ መጡ ማለት ነው። ከዛ በኋላ አንቺ ልጅ ምን ሆነሽ ነው? ባህሪሽ እኮ እንደዚህ አልነበረም፣ በጣም ተቀይረሻል አለኝ። ከዛ በኋላ ከዚህ በኋላ ማለት ነው። እና እግዚአብሔርን አመስግኑልኝ። እግዚአብሔር ዝም ብላችሁ የምትመጡ ሰዎች አንድ ቀን እግዚአብሔር ይፈውሳችኋል። አመሰግናለሁ።